አይ፣ ገና ነው። በጣም አጭር ጊዜ እኮ ገና ነው ገና ነው። አጭር አይደለም፣ በጣም አስቸጋሪ ነው። ኦ አንቺ እንግዲህ ራስሽ ምን ወደዚህ ክሊኒክ አስመጣሽ? ይኸውልህማ፣ እሺ፣ እኔ የምልህ አሁን ምን ይሻለኛል? ወይ ሳጥቸው ዝም ብዬ ፍቅሩን ልጠብቅ ወይ ላቁመው? እሺ፣ ፍሬስ እናይ። የሰማሽ ነው። ስለዚህ ትንሽ ታገሽና ማ ምን ይላል መሰለ ነው ምን ያደርግልሻል? አትስሚያቸው፣ አትስሚያቸው አንቺ ትክክለኛ መንገድ ላይ ነው ያለችው። ስለዚህ ታገሺ፣ እስካሁን ድረስ ቆይተሻል። ትዳር ላይ ደግሞ የበለጠ ለትዳሩ ውበትና ድምቀት ስለሚሆነው አፍተኙ ነው የምለው እኔ። ይቻላል፣ ይቻላል ያው ዶክተር ተስፋ አሁን ይቻላል እ እጩ ዶክተር አንተ ስጠኝም እኮ ይነጥቀዋል ብርሃን መቶ በቃ ምንም እኮ ታዲያ እውነቱን ነዋ ተስማማ እና ዝም ብለህ ባንተ ምክንያት እኮ እየተከለከልኩት። እሺ ሄለው ይሰማል ማንም በል ማን አንደኛውን ህግ አፈረስሽ ገና ከመጀመሩ ዜን እኮ ሬዲዮ መጀመሪያ ይጥፋ። እሱን ጥለሽ ነው የምትገቢው። እሺ እድሜሽ ስንት ነው? እሺ ምንድን ነው ያመጣሽ? ወሩን ጠብቀሽ በክሊኒኩ ላይ ያመጣሽ ምንድን ነው? ያመጣኝ ማለት ልጁን ሁለት አመት ይሆናል ታየው። እሺ እና ግን አያውቅም። እሱ ማለት ምንም ማያውቀው አንቺን ነው? እኔ ያውቀኛል በሆነ አጋጣሚ የተገናኘ ነው። አሁ እንደ ወደድሽ ነው የማያውቀው አሁ እንደ ወደድሽ አያውቅም። እና እኔ በቃ ከስራ ቦታ መሆነ ብቻ ስለየኛ የዋሉ ነ እሺ። ሰላም ትባባላላችሁ በጭነት እሱ አስተውሰኝ በቃ አንዴ ብቻ ነበር እኮ ያየኝ እና ከዛ በኋላም ተያይተን አናውቅም። ታዲያ ያውቀኛል የምትይው እንዴት ነው? አንድ ስለ ተያየን ነው። አንዴ ስላየ ብቻ እንዴ፣ እንዴት ሊያውቅ ይችላል? እንዴ ስንት ሰው በቀን ስንት ሰው ሲያይ ይውላል አንድ ሰው። ከዛ በኋላ አንዴ ምናልባት እንግዲህ አይ ላይን ድንገት ተጋጅተው ሊሆን ይችላል፣ ወይም ደግሞ በቃ አንዴ ከታየው ማልጠፋ ልብ ውስጥ ምገባኔ ብላ ማስባ ሊሆን ይችላል። ደግማ ከተመለሰች እንግዲህ ግን ያው ሌላኛ እድል ግን ትስጠው ለመታየት የሆነ ነገር ፈጥራ እኳ? አሁን እኮ ምንም በማያቀም ሁለት አመት ሙሉ አያውቅም ትላለች እንዴት አድርጎ ይወቅ እንዲያውቅ ካላደረገችው በምንም ሊያውቅ አይችልም ስለዚህ የማሳወቂያ የተለያዩ መንገዶች አሉ እንግዲህ የሰማች ከሆነ ያለበት ቦታ ሄዳ እንግዲህ ሰላም ትበለው ትተዋወቀው ያው ሄዳ ገና በመጀመሪያው ሁለት አመት ሙሉ ፍቅር ውስጥ ነኝ ካንተ ጋር ማለት አይጠበቅባትም በቃ እንዲሁ መተዋወቅ እና ከዛ በኋላ ደግሞ መገናኘት መጀመሪያ ያስፈልጋል። ጓደኝነት መፍጠር ያስፈልጋል። ትንሽ እሷን ነገር ማስኬድ አለባት። ዜድ አዎ፣ ሌላ እድል መፍጠር አለባት። አዎ። ሌላ ታካሚ ናቲ ነው ዛሬ እያስገባልን ያለው። አዎ፣ ጥሩ ነው። ኤርሚያስም ኤፍሬምም በር ላይ የሚፈጥሯቸው ችግሮች አሉ። ዛሬ ሚፈልጓቸውን ሬዲዮኖች እንግዲህ ይዘው ሄደዋል። አዎ፣ ዛሬ ተቀበለው። አዎ ሄሎ፣ እንኳን ደህና መጣ። ስም እድሜስ? ሀያ ስድስት ከዚህ በፊት በፌስቡክ በፌስቡክ አጫውቼው ነበረ በፌስቡክ የጻፍኩ ነበረ ለኔ እሺ፣ አሁን ያው ወደ እንግዲህ ልክህ ሊሆን ይችላል ግን ወደ ክሊኒኩ አሁን ስለገባ ንገረንና ጉዳዩን፣ ከዛ እንግዲህ ሕክምናው ይሰጣል። የገንዘብ ፍቅር አለብህ። ገንዘቤ ዲባባ ብር ሜዳሊያ ያገኘች ወዲያው ጠብቀህ እና ምንድን ነው? እስቲ መቼ ነው እንደዚህ ውስጥ የገባ? ስለዚህ የዝና ከመምጣቱ በፊት ነው። የዛሬ ሁለት አመትም ታዋቂ ነበረች፣ ዝናው ነበር። ሁለት አመትም ቢያንስ ሪከርዱን የመሰባበር የጀመረችው የዛሬ አመት አካባቢ ነው። እና ምን ለመተዋወቅ አውቅስ ታውቃለ። ስለ እሷ በሚዲያ የማውቀው እንጂ ሌላ ነገር የማውቀው ነገር የለም። እንግዲህ እኔ በበኩሌ አላውቅም። ፍቅረኛ ይኑራት አይኑራት አላውቅም። ስለዚህ አሁን ምንድን ነው የመጣኸው ነገር እንዲታወቀልህ ነው፣ አለም እንዲያውቀልህ ነው። አንድ ፕሮግራም ላይ ግን ጓደኛ እንዳላት ተናግራ ሰምቼ ነበር። ነው ያው እንግዲህ ይህን መርዶ ዱብ እያደረገልህ ነው። ሰምቼ ነበር። አዎ። ግን አንተ እውነት የምትወዳት ከሆነ ኮ ምንም ነገር ሊያመልጣህ አይገባም። እሱ አይሰጠችው ቃለ ምልልስም ምንም ነገር በጣም ፎሎ አደርጋታለሁ። ግን ይሄ ነገር እንዴት እንዳመለጠኝ አላውቅም። ፌስቡክ ላይ ጓደኛህ ነች አለች አይደል እዛ ላይ ጓደኛህ ነች፣ ጓደኛህ ነች ፌስቡክ ላይ ትጽፍላት አለ እና ትመልስልህ አለች። ሀይ አዎ፣ እንግዲህ እሷ በጣም ቢዚ ነች። በዚህ ልምምድ በዚህ ስንት ነገር አለ። የዓለም አቀፍ ሰው ነች። ከኢትዮጵያም ያለች የዓለም አቀፍ ልጅ ነች። አዎ። ስለዚህ አንዱ እንደ መፍትሄ በእኔ በኩል ማለት፣ ሩጫ ላይ እንዴት ናንተ ነህ? ሩጫ ላይ አይደለሁም። ግብ ጀምራ ቢያንስ ተቀራርበህ አይታወቅም። የእሷ ባይሆን ሌላ ሜዳሊያ ይዘህ ትመጣለህ። ለቀጣይ ኦሊምፒክ ደግሞ ቢያንስ ልምምድ ላይ ትገናኛላችሁ። ለመቀራረብ ይጠቅማል። ቢያንስ የሚሆነው አይታወቅም እኮ። እንግዲህ ማግኘት የሚቻለውማ ልምምድ የምታደረግበት ቦታ አለ ወደዛ ዛሜድ ትችላለህ ማግኘት ይቻላል። ብዙ ከባድ አይደለም፣ እውነት ለመናገር ለማግኘት ማለት ነው። ግን ደግሞ አንተ አቀራረብህ አቀራረብህ ደግሞ ይወስነዋል። በጣም ስርዓት ባለው መንገድ ብዙ ሰው ሊያስቸግራት ይችላል በእርግጠኝነት ። ስለዚህ አንተ በጣም በመልካም ነገር በመልካም ቀርበህ መተዋወቅ ትችላለህ። ስለ ስለሁኔታዋ ማወቅ ትችላለህ። ቅድም የተሰጠንም የሩጫውንም አማራጭ እንደቀልዳት ያው ስለዚህ የበለጠ ለመቀራረብ ይጠቅም ይሆናል። ሞክር እንግዲህ። መጀመሪያ ግን ስለሱ አወቅ። አሁን ተስፍሽ ያለው ነገር አለ። ያን ተናግራ ከሆነ አንድ የቴሌቪዥን ፕሮግራም ላይ ይቻል። አዎ፣ የቴሌቪዥን ላይ ከሆነ ዩቲዩብ ላይ አይጠፋም። የቴሌቪዥን ፕሮግራሞች ይወጣል፣ ይጫናሉ። እና ገብተህ ኢንተርቪዎቿን ሁሉ ደግሞ የምርም እሷን ከወደደ ይህንን ነገር መከታተል ግዴታውን አዋይ። ይህኛው እንግዲህ አመለጠኝ አለ። ሞክር ይህና